ዜና 1888 ከየዕለቱ መረጃዎቹን ይዘመትናል። በቅድሚያ ዋና ዋናዎቹን በኪንፋዝ በገላ ወረዳ ስላሬ ከተማ የሰው በላው ቡድን ተራገፈ። የአማራና የደቡብ ተወላጆችን ተለይተው ቤታቸው ሊፈርስ ማስጠንቀቂያ እየተሰጣቸው እንደሚገኝ ተነገረ። ዜጎች የአገዛዙ መከራ በመሸሽ ባህር ላይ የገቡ ማለቃቸውን እንደቀጠለ ነው ተባለ። ወደ ዝርዝሩ አልፈናል። በኪንፋዝ በገላ ወረዳ ስላሬ ከተማ የሰው በላው ቡድን ተራገፈ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ በዘመቻ ኮሎኔል ታደሰ ሸቴ ዋሊያ ክፍለ ጦር የጎንደሬ በጋሻውና ኪንፋዝ በገላ ክፍለ ጦሮች በጋራ በመሆን በኪንፋዝ በገላ ወረዳ ስላሬ ከተማ ለሶስት ተከታታይ ቀናት ባካሄዱት ጦርነት ከሃያ በላይ የሚሆነው የሰው በላው ቡድንን አሰናብተውና ከፍተኛ ቁጥር ያለውን ኃይል አቁስለው ድሉ የነሱ በማድረግ አሁንም መቀጠላቸውን ነው የዋሊያ ክፍለ ጦር ዋና አዛዥ ፋኖ አማኑኤል 18 ሰማንያ ስምንት ሬዲዮ ያረጋገጠው በከተማዋ በግፍ የታፈኑ ወገኖቻችንም የስላሬ ፖሊስ ጣቢያን ሰብረው በመግባት ነጻ ማውጣታቸውንም ተናግረዋል። መስኖ የሚያለመው አርሶ አደሮችን ገሎ በአንድ ጉድጓድ የቀበረው ይሄው ገዳይ ቡድን ገበያ ላይ በነበሩ ንጹሃን አማራ ተወላጆች ላይ በወረወረው ከባድ መሳሪያ ከሰላሳ በላይ ንጹሃን መጨረሱንም አንስተዋል። የጀነራል ነጋ ተገኝ ክፍለ ጦርም በደቡብ ጎንደር አሁንም የሚሰሩት ጀብድ መቀጠላቸውን የሚናገረው ፋኖ አማኑኤል በዚህ ሁሉ ጦርነት ውስጥ ከፋኖ ኃይል ሁለት የወገን ኃይል ብቻ ሲሰዋ አንድ ብቻ እንደቆሰለም አስታውቋል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የዋልያ ክፍለ ጦር የዝግጁነት ኃላፊ ነው አማኑኤል እባላለሁ። እንግዲህ ሰሞኑን ላለፉት ሶስት ቀናት ከፍተኛ ውጊያ ስናቀ ቆይተናል። ከሀያ አራት ከሀያ አምስት ከሀያ ስድስት ጀምሮ አጠቃላይ በኪንፋዝ በገላ ወረዳ ስላሪ ከተማ ላይ ከፍተኛ ቴብድ ፈጽመናል። በጠላትም ላይ ከፍተኛ ኪሳራ አድርሰናል። ከሀያ በላይ ሞት እና ከፍተኛ ቁስለኛ አስተናግዷል። የአሸባሪው ያብይ አህመድ ጨምሮ በቃ ከፍተኛ የሆነ ኪሳራ ውስጥ ደርሷል። ያለምንም እረፍት ነው ሶስት ቀን ውጊያ አካሄድ ነው። በተለይ የስላሪ ከተማን ሚስታሚያ ተብሮ በመግባት በጊዜ የታሰሩ እስረኞችን ማስለቀቅ ተችሏል። እስረኞቹ ተለቀዋለኝ። በአጠቃላይ ከፍተኛ ድል ተመዝግቧል። እንግዲህ ባለፈው ሳምንት የካቲት ሁለት ሁለት ስድስት ዜሮ ስድስት ሁለት ሺ አስራ ሰባት ላይ እንደገለጽኩልሽ የአገዛዙ ሰራዊት አንድ ኮሎኔልን ጨምሮ አስር ያገዛዙ ሰራዊት ተደምስሷል በዚሁ ክፍለ ጦር በዚህ የተበሳጨው ያገዛዙ መከላከያ ሰራዊት በአርሶአደር ገበሬዎች ላይ በንጹሃን ዜጎች ላይ ያለው የከባድ መሳሪያ በመውረር እንግዲህ ከሰላሳ በላይ ንጹሃን እናረሽኗል። በተለይ መስኖ የሚያለሙ አርሶ አደር ገበሬዎችን ካሉበት በመግደል ለምን ነው ምገዱ ብሎ በጠየቀ የአማራ ተወላጆች የመከላከያ ሰራዊት ላይ ከፍተኛ ግፍ ፈጽሟል። አሰባስቦ በአንድ ጉድጓድ እንዲቀበሩ አድርጓል። የዚህ የፋሽስት አብይ አህመድ ሰራዊት እንግዲህ በአማራ ተወላጆች ላይ ነው ግፍ እየፈጸመ ያለው። አጠቃላይ በአራት አቅጣጫ የተሰነዘሩትን ጥቃቶች ሶስት ክፍለ ክፍለ ጦሮች በዚሁ ወረዳ በኪንፋዝ በገላ ወረዳ ፍላሪ ከተማ ላይ ሶስት ክፍለ ጦሮች ዋሊያ ክፍለ ጦር ጎንደር በጋሻው ክፍለ ጦር እና ኪንፋዝ በገላ ክፍለ ጦር በመጣመር ነው። ይህን ድል እየፈጸም ነው። በተለይ በሀያ አራት የገባው የዋሊያ ክፍለ ጦር ብቻ ነበረ የገባው አጠቃላይ እንግዲህ ከወገን ጦር ሁለት አንድ የክፍለ ጦሩ ከፍተኛ አመራር እና አንድ ደግሞ የክፍለ ጦሩ የአዳነጎሽ ብርጌድ ማይሻለቃ ይመራ የነበር ሀብትሉ የሚባል ጀግና የሀያ አመት ወጣት በቦምድ ጠላት በማጥቃት ከፍተኛ ድል ፈጽሞ ሁለት የወገን ጦር ተሰውቶብናል። አንድ ቀላል ቁስለኛ። ከዛ ውጭ በውሉ ያልታወቀ ከፍተኛ የጦር መሳሪያ ከጠላት ተማርኳል። አጠቃላይ እንግዲህ የሩስ ከፍተኛ ድል ተመዝግቧል። በዚህ ሳምንት እንግዲህ ከደቡብ ጎንደርም ከሰማች ይመጸዳሉ። ከፍተኛ ጀብድ ከደቡብ ጎንደር ውስጥ ከተማ ውስጥ በመግባት አጠቃላይ ግና አመራሮችን ጨምሮ በፓትሮች ሲንቀሳቀሱ የነበሩ ያገዛዙ ሰራዊት ጨምሮ ስድስት ሙት ስምንት ቁስለኛ፣ አሁንም አለም በር በሚባል አካባቢ ወደ አስር ሙት ስምንት ቁስለኛ። አጠቃላይ እንግዲህ በደቡብ ጎንደርም ያው እንግዲህ ሰሞኑንም ወደ አዲስ ዘመንም አካባቢ የተከወነውን ሰምተሻል። ከፍተኛ ድል ተመዝግቧል። እውነት ለመናገር በዚህ ሳምንት በጣም የሚያስደስትና ከፍተኛ ደስታ ያጋጠመን ሳምንት ነው። የአማራና የደቡብ ተወላጆች ተለይተው ቤታቸው ሊፈርስ ማስጠንቀቂያ ተሰጣቸው። ከአዲስ አበባ ከተማ ተሰርቆ ሸገር የሚል የዳቦ ስም በተሰጠው አካባቢ የሚኖሩ የአማራና የደቡብ ተወላጆች ተለይተው ቤታቸው ሊፈርስ ማስጠንቀቂያ እንደተሰጣቸው ለ1888 ሬዲዮ ገልጸዋል። ይፈርሳል ተብሎ የተነገራቸው የከተማዋ ነዋሪዎች እንጦጦ ማርያም ገባ ብሎ አካኮ መነአበቹ ዳሞታ ወረዳ የጓሳ ሰፈር በሚባለው አካባቢ ለረጅም ዓመታት መኖራቸውን ለ1888 ሬዲዮ ባደረሱት መረጃ አመልክተዋል። እናም አሁን ቤታችሁን አፈርሳለሁ ብሎ የነገራቸውና የደቡብና የአማራ ብሔር ተወላጆች መኖሪያ ቤት ላይ ብቻ የተኮረው ይኸው ስብሰባ የ34 አባወራዎችን ቤቶች ለማፍረስ መዘጋጀቱን እንደተነገራቸው ማስታውቀዋል። በየካቲት 2 2017 ያሉበት ድረስ መጥቶ ይህንን የተናገረው በአካባቢው ያለውና በስመ ወረዳና ቀበሌ ውስጥ የተሰባሰበው ባለ ጊዜ መሆኑንም ይናገራሉ ከመሆናቸው ጀምሮ የሚያደርጉት ጠፍቷቸውና የት እንደሚሄዱ ግራ ገብቷቸው ያሉት ነዋሪዎቹ ማረፊያም ሆነ ምትክ ቤትን ሊሰጣቸው ያሰበ አካል አለመኖሩንም ጨምረው ገልጸዋል። እስካሁን ድረስ ተጨንቀናል፣ መውደቂያም ማተናል የሚሉት ነዋሪዎቹ ምናልባትም በተገኙበት ነገ ቤቱን በላያቸው ላይ ሊያፈርሱት ይችላሉ በሚል ከባድ ስጋት ላይ መሆናቸው ነው ለ1888 ሬዲዮ በላኩት መረጃ ያስታወቁት። አጼ ዘርዓ ያዕቆብ ክፍለ ጦር ጣይቱ ብርጌድ በአንኮበር ከተማ ከፍተኛ ድል ተቀዳጀ። የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ ዘርዓ ያዕቆብ ክፍለ ጦር ጣይቱ ብርጌድ በአንኮበር ወረዳ አልዩ አምባ ከተማ ከጠዋቱ ከትላንትና 12 ሰዓት ማለዳ ጀምሮ እስከ ዛሬ ዘለቀ ተጋድሎ እያደረገ ይገኛል። በአውደ ውጊያው ወራሪው አሸባሪና ዘራፊው የብልጽግና ወንበር አስጠባቂ አድማ ብተና ሚሊሻና መከላከያ የተባለው የጥምር ኃይል በነበልባሎቹ የጣይቱ ልጆች ሲወቀጥ ብሎ ሙትና ቁስለኛውን እየጎተተ ይገኛል። ክፉኛ የተመታው የብልጽግናው ተላላኪ ሰራዊት የተደመሰሰበትን ሙትና አስክሬን ሕዝብን በግዳጅ እያስወጣ እስከ ምሽቱ ሲያስቀብር አምሽተዋል። የቆሰሉትን ደግሞ ባልያም ባጤና ጣቢያና ደብረ ብርሃን ሆስፒታል በማሳከም ላይ ነው። ይህን ከባድ የፋኖ ሰራዊት ምት መቋቋም ባለመቻሉ የድረሱልኝ ጥሪውን ያሰማው የብልጽግና ሰራዊት ከደብረ ብርሃን የተነሳ በርካታ ሰራዊት ዙ ሃያ ሶስት በመያዝ ቢጨመርለትም ሊያስጥለው ግን አልቻለም። እንደ ንብ የሚናደፉት የዘራ ያዕቆብ ልጆች በየጊዜው በተደረጉ አውደ ውጊያዎች ታሪክ በመስራት የጠላትን አከርካሪ በመስበር የአማራን ህዝብ አንገቱን ቀና ሲያደርጉ የጠላትን አንገት አስደፍተዋል። የአሸባሪው የብልጽግና አገዛዝ ካድሬዎች ቀደም ብለው የአልዩ አምቦ ከተማ የገቡ ቢሆንም ህዝቡን በግዳጅ ሰብስቦ የተለመደ የውሸት ዲስኩሩን ሲደሰኩር ለመዋል አስቦ የነበረ ቢሆንም በተደረገው ውጊያ ተደናግጦ ህይወቱን ለማትረፍ በየስርቻው ተደብቆ ይገኛል። ይህ በእንዲህ እንዳለ በሸዋ ጠቅላይ ግዛት እዝ በሁሉም ግንባሮች በኤፍራታና ግድም፣ አንጾኪያ፣ መንዝ መራ ቤቴና ሸዋሮቢት አውደ ውጊያዎች ተጠናክረው ቀጥለዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ዜጎች የአገዛዙን መከራ በመሸሽ ባህር ላይ እየገቡ ማለቃቸው እንደቀጠለ ነው ተባለ። የጨፍጫፊው አብይ አህመድ ግድያ ስርዓትና ስራ ማጣት ያስመረራቸው የአገሪቱ ወጣቶች ባህር ላይ ገብተው በማለቅ ክብረ ወሰን መስበር ችለዋል ተብለዋል። በአራቱም አቅጣጫዎች ከአገሪቱ የሚሰደዱ ዜጎች ጉዳይ እያሳሰበው እንደሚገኝም የመንግስታቱ ድርጅት በተደጋጋሚ በመግለጽ ላይ ነው። ትላንት አብዛኛዎቹ ተሳፋሪዎች ኢትዮጵያውያን መሆናቸው የተገለጸ ስደተኞችን የጫኑ አራት ጀልባዎች ተገልብጠው 186ቱ መሞታቸው ታውቋል የሁለት ተሳፋሪዎች አስክሬን መገኘቱን የጠቀመው አይኦኤም ሁለቱ የጀልቦቹ ሰራተኞች ማትረፍ መቻሉን መቻሉንም አስታውቋል። 181 ተሳፋሪዎችና አምስት የመናውያን የጀልባ ሰራተኞች ግን አስክሬናቸው አልተገኘም። የገቡበት አልታወቀም ከተባሉ 181 የጀልባ ተሳፋሪዎች መካከል አብዛኛዎቹ ኢትዮጵያውያን ናቸው ሲልም የአይኦኤም የየመን ተልዕኮ ዋና ኃላፊ አብዱሳቶር ኦክሌቭ መናገራቸውን አሶሺየትድ ፕሬዝ በዘገባው አስታውቋል። በህይወት የተረፉ ካሉ በሚል የነብስ ማዳን ስራዎችን ከአካባቢው ባለስልጣናት ጋር እየሰራ ነው። የሚያሳዝነው ነገር ግን ግን በህይወት የተረፈ አልተገኘም ማለታቸውንም ዘገባው አካቷል። አደጋው የደረሰው ሐሙስ የካቲት 27 ቀን 2017 ዓ ም መሆኑንም አመልክተዋል። በእርስ በርስ ግጭት እየታመሰች በምትገኘው የመን በኩል አድርገው ወደ መካከለኛው ምስራቅ የሚደረግ ህገወጥ የሰዎች ዝውውር በከፍተኛ ሁኔታ እየጨመረ ይገኛል ሲል አይኦኤም መግለጹን ዘገባው አስታውቋል። ኢትዮጵያን በቅጽበት ለዜጎቿ ሲኦል በማድረግ ወደር ያልተገኘለት ጨፍጫፊው አብይ አህመድ ላለፉት ስድስት ዓመታት አንድም የልማት ስራ ሳይሰራ ጦርነት እየጠመቀ የስልጣን እድሜው እያረዘመ እንደሚገኝ ይነገራል። አሁን አሁን ደግሞ የህዝቡን መከራ ወደ ጎን በመተው ጥይት አመረትኩላችሁ እንኳን ደስ ያለን ኢትዮጵያ እየተመነደገች ነው ወደሚል የተስፋ ሞቅረጥ እና የመረበሽ ደረጃ ላይ መድረሱ ይታወቃል። ከ1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም። 1888 የአማራ ድምፅ ሬዲዮ ነው። 1888 የአማራ ድምፅ ሬዲዮ በየዕለቱ በ17640 አጭር ሞገድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት የሚሰራጭ የአማራ ሕዝብ የትግል ድምፅ ነው።